of the kingdom. We are family. We are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ሰላምታ በያላችሁበት ይድረስልኝ። ዛሬም ደግሞ እንደተለመደው ለእናንተ ይጠቅማሉ የምንላቸውን መረጃዎች ከሳይንስ ጋር አጣቅሼ ወደ እናንተ ይዤላችሁ ቀርቤ፣ ያለው ዛሬ የምናወራው ስለ ማርበርግ ቫይረስ ነው። እንግዲህ ብዙዎቻችሁ ሰምታችኋል፣ በሀገራችንም በጤና ሚኒስቴር በኩል ስለዚህ ወረርሽኝ የተገለጸበት ሁኔታ አለ። ከኛ ደግሞ ምን ያስፈልጋል፣ ምን መጠንቀቅ አለብን የሚለውን፣ የትኛውን አመጋገብ መከተል አለብን የሚለውን ነገር ደግሞ እናወራለን። በቤታችን ውስጥ ደግሞ ምን አይነት በቤት ውስጥ የሚዘጋጁ ነገሮችን ሆም ሬሜዲ እናዘጋጅ የሚለውን ነገር ጠቆም አድርጊያቸው አልፋለሁ። ዛሬ ጥቂት ኢንፎርሜሽን ስለዚህ ጉዳይ ልሰጣቸው ነው ያሰብኩት። በዋነኛነት ግን በቤት ውስጥ የሚዘጋጀው ነገር ላይ ትኩረት አደርጋለሁ። እንደገናም ደግሞ ጥንቃቄ የምናደርግባቸው ምግቦች ይኖራሉ። በመጠን የምንቀንሳቸው ወይንም ደግሞ ሙሉ ለሙሉ ልንቀንሳቸው ይገባሉ የምላቸውን የምግብ ዝርዝሮች ከበሽታው ባህሪ አንጻር ወደ እናንተ አስተላልፋለሁ ማለት ነው። ዛሬ እንግዲህ ስለዚህ ስለ ማርበርግ በሽታ ስናነሳ ያው በ1967 እንደምታውቁት በጀርመን እና በዩጎዝላቪያ የተከሰተ የበሽታ አይነት ነው። በተለይም በአፍሪካ ደግሞ እነዚህ አረንጓዴ ዝንጀሮች ዝርያ ተብሎ በሚጠቀሱ በእነሱ አማካኝነት እንደመጣ ይነገራል። እንግዲህ በጀርመን ማርበርግ ና ፍራንክፈርት ላይ እንደዚሁም በጎዝላቪያ በሽታው ተከስቷል። እንግዲህ ከዛን ጊዜ ጀምሮ እስካሁንም ድረስ በእኛ ሀገር ላይ የተከሰተበት ሁኔታ አለ። በየትኛውም ሁኔታ በዓለም ደረጃ ትኩረት የተሰጠው የበሽታ አይነት አይመስልም። ምክንያቱም ምንም አይነት ክትባት የሚለው ምንም አይነት መድኃኒት እስካሁን ድረስ ያልተሰራለት የበሽታ አይነት ነው። እንግዲህ አፍሪካን ግሪን ማንኪ ይህንን በሽታ አምጥተውታል ተብሎ ይታመን ነበረ። በኋላ ደግሞ ሌሊት ወፎች አማካኝነት የሚመጣ የበሽታ አይነት እንደሆነ ግምቱ ወይንም ደግሞ ጥናቱ ያሳያል። በ1975 አካባቢ በዙምባቤ በአንድ ቱሪስት ላይ አውስትራሊያዊ ቱሪስት ላይ ይሄ ነገር ተከስቶ በአብረው የነበሩ የጉዞ ጓደኛው እና እንደዚሁም ደግሞ አንዲት ነርስ እንደዳነች እሱ እንደሞተ የተዘገበበት ሁኔታ አለ። በ1980 እስከ 87 ደግሞ በኬንያ እንደተከሰተ ጥናቶች ያሳያሉ። ከ1988 እስከ 198 ደግሞ በሶቪየት ህብረት አንድ ሰው እንደሞተ የተዘገበ ነገር አለ። በ1998 እስከ 2000 በዚህ በሽታ በኮንጎ 154 ሰዎች ተይዘው 128ቱ ደግሞ እንደሞቱ ይነገራል። አደገኝነቱ ከሌሎች ቫይረሶች አንጻር ሲታይ ከባድ ነው። ቀላል የሚባል የቫይረስ አይነት አይደለም። በ2004 እስከ 2005 ላይ እንደዚሁ አንጎላ ላይ 374 ሰዎች ተይዘው ወደ 329 ሰዎች የሞቱበት ነው። በ በ2007 እስከ 2008 ደግሞ በኡጋንዳ በተለይም የሌሊት ወፎች እንደሚያስተላልፉ በጊዜው የነበሩ በጎብኚዎች ላይ የተደረገ ጥናት የሚያሳየው ሁኔታ አለ እንግዲህ ትልቁ ነገር የበሽታው ስርጭት በየአመቱ በተለያየ ቦታ እንደሚከሰት ነው የሚያሳየው በ2021 ጊኒ ላይ በ2022 ላይ ጋና ላይም ተከስቷል በ2023 ደግሞ ታንዛኒያ ኢኳቶሪያል ጊኒም ላይ ተከስቷል ማለት ነው በ2024 እስከ 2025 ደግሞ በሩዋንዳ ና በእኛ ሀገር በኢትዮጵያ በዚህ ወር ላይ ሰምታችሁታል የተከሰተ ሆኗል ማለት ነው። እንግዲህ ማርበርግ ምንም አይነት የጸደቀ ክትባት የለውም። ምንም አይነት የጸረ ቫይረስ ሕክምና የለውም። ነገር ግን በአንዳንድ ተመሳሳይ በሆኑ ትሪትመንቶች ትሪት እየተደረገ የሚገኝ ነው። ይሄ ደግሞ በዓለም ላይ ትኩረት እንዳልተሰጠው የምትመለከቱት አይነት ነው የሚሆነው እንግዲህ ይሄ በሽታ ያለበት ሰው ከፍተኛ የሆነ ትኩሳት ይኖረዋል። ከፍተኛ የሆነ ራስ ምታት አለው። ከፍተኛ የሆነ የጡንቻ ህመሞችን ያስተናግዳል። ከፍተኛ የሆነ ድካሞች ይታይበታል። በጣም በሽታው ደግሞ እየከፋ ሲሄድ ደግሞ ማቅለሽለሽን ያስከትላል። ማስታወክ ይኖረዋል። ተቅማጥ ይኖረዋል። እንደዚሁም የቆዳ ሽፍታ ይኖረዋል። ከፍተኛ የሆነ የደም መፍሰስ በውስጥም በውጭም የሚከሰት ነው የሚሆነው። እንግዲህ የመጀመሪያ ምልክቶች ተብለው የሚጠቀሱለት ከፍተኛ የሆነ ትኩሳትን ያስተናግዳል። ከባድ የሆነ ራስ ምታትን ያስተናግዳል። የጡንቻ መም፣ የማቅለሽለሽ እንደዚሁም ደግሞ ድካምና ብርድ ብርድ ማለት ይታዩበታል ማለት ነው። ይሄ እንግዲህ የመጀመሪያ ምልክት ተብሎ የሚጠቀስ ነው። በሂደት ላይ ያሉ ከፍተኛ ምልክቶች ደግሞ የሚባሉ ተቅማጥ ነው። ተቅማጡ ውሃ መሳይ ተቅማጥ ነው። ማስታወክ ይኖራል። ሌደ ከፍተኛ የሆነ የደረት ህመም ይኖረዋል። የሆድ ህመምና ከፍተኛ የሆነ የሆድ ቁርጠትን ያስተናግዳል። የጉሮሮ መቁሰልን እንደዚሁም ማቅለሽለሽን የሚታይበት ነው እንግዲህ ምልክቱ በእንደዚህ ጀምሮ ለሳምንት ጊዜ ከቆየ በኋላ ወደ ከፍተኛ የሆነ ህመም ነው የሚሄደው። በተለይም ከፍተኛ የሆነ በቆዳ ላይ የሚታይ ሽፍታን ያሳያል። እንደዚሁም ደግሞ የቆዳና የዓይን ከለር ወደ ቢጫነት የመቀየር ሁኔታዎች ይኖርታል። ይሄ ከጉበት ህመም ጋር ብዙ ጊዜ የሚመሳሰለው አይነት ማለት ነው። ሌላው ከባድ ምልክቶች ተብለው የሚጠቀሱት ያልታወቀ ደም መፍሰስ ወይም ደግሞ መቁሰልን የሚያስተናግድ ነው። ይሄ ደም መፍሰስ በውስጥም ነው በውጭም የሚታይ ነው የሚሆነው ከባድ የውስጥ ደም መፍሰስን ያስተናግዳል። ከፍተኛ የሆነ በጣም ሊገለጽ በማይችል ሁኔታ የዝለት ስሜት መሰማት ይኖራል። እነዚህ እንግዲህ ከፍተኛ የሆኑ ጉዳቶች ወይም ምልክቶች መታየት ከዚህ ጀመሩ ከ8 እስከ 10 ቀን ውስጥ ሰውየው ሞት ሊያስከትልበት ይችላል ማለት ነው። እንግዲህ ይሄ በጂንካ ተገኘ የተባለው አሁን በአንዳንድ ሀገሮችም ላይ እንደዚሁ በስፋት የሚታይበት ሁኔታዎች አሉ። በኢትዮጵያ እንግዲህ በጣም በርካታ እንደዚህ የሚተላለፉ በሽታዎች አሉ። ለምሳሌ የኮሌራ፣ የኩፍኝ በሽታዎች አሁንም ድረስ በኢትዮጵያ ውስጥ የጠፋ አይደሉም እና እንደነዚህ አይነት በሽታዎችም ደግሞ ሲጨመሩ በሀገራችን ላይ ትልቅ ቀውስ የሚያመጣ መሆኑን መገንዘብ ያስፈልጋል። ሌላው መተላለፊያ መንገዶች አሉት። በዋነኛነት አሁን ለእኛም የሚያስፈልገን ስለ ህመሙ አይነት ካወቅን የመተላለፊያ መንገዶችን በጥንቃቄ ካወቅ ናቸው። እነዚህን ማወቃችን እኛም ደግሞ እንድንጠነቀቅና በቀላሉ በሽታውን ወደ ቤታችን ወደ እኛ ህይወት እንዳይመጣ የመከልከል ብልሀትን ያጎናጽፈናል ማለት ነው። የመጀመሪያው በሽታው ከሰው ወደ ሰው የሚተላለፍ መሆኑ ነው። ከሰው ወደ ሰው የሚተላለፍበት በደም አማካኝነት ሊተላለፍ ይችላል። በሰውነት ከሚወጡ ማንኛውም ፈሳሾች ቀጥተኛ የሆነ ንክኪ፣ በእንደዚህ አይነት ሁኔታ በሽታ ወደኛ ሊተላለፍ ይችላል። እንግዲህ ስርጭቱን ለመቀነስ የዓለም ጤና ድርጅት ያስተላለፋቸው መልእክቶች አሉ። በተለይም ከህመምተኞች ጋር አካላዊ ንክኪዎችን ማቆም ወይንም ደግሞ መቀነስ አስፈላጊ እንደሆነ ይናገራል። በተለይም ከሰውነት የሚወጡ ፈሳሾች ላይ ጥንቃቄ ማድረግ እንደሚገባ እና ቢቻል ላለመንካት ወይም ደግሞ ፕላስቲክ ጓንቶችን ማድረግ እንደሚገባ ይናገራል። በሰገራ አማካኝነት እንደነዚህ አይነት ችግሮችም ሊተላለፉ ይችላሉ። ትውከትም አንዱ መንገድ ነው። ሌላው አካላዊ ንክኪዎችን ሙሉ ለሙሉ መቀነስ ያስፈልጋል። እንደዚህ አይነት ነገሮች ሲከሰቱ ቶሎ ብሎ ለጤና ተቋማት ሰውየውን የሚደርስበት ወይንም ሴትዮዋን የምትደርስበትን መንገድ መፈለግ ነው የሚገባው። በቤት ውስጥ ለማከም ለመደበቅ አለመሞከር ያስፈልጋል። ምክንያቱም በንክኪ በቀላሉ ሊተላለፍ የሚችል ከመሆኑ አንጻር ነው። ሌላው ወረሽኝ ባለበት ቦታ ላይ በተለይም ጥሬ የሆኑ ምግቦችን ከመመገብ መቆጠብ፣ ለምሳሌ እንደ ጥሬ ስጋ አይነት የመሳሰሉትን ላለመመገብ መሞከር ከውጭ የሚገዙ ማንኛ ነገሮች ላይ አጥቦ ወደ ቤት ውስጥ ማስገባት እጅን ከዛ በትክክል በማጽዳት ይሄ አንዱ እንግዲህ ጤና የዓለም ጤና ድርጅት ያስቀመጠው የራስን የመጠበቅ መንገዶች ናቸው። እንግዲህ ትልቁ ነገር እኛ ሀገር እንደነዚህ አይነት ነገር ሲከሰት የመረጃ አሰማማችን ላይ ጥንቃቄ ማድረግ ያስፈልጋል። እንደምታውቁት ሶሻል ሚዲያ በተለይ ላይክ እና ሼረንም ለማግኘት ስለሆነ ሰው ብዙ አይነት ፕሮፖጋንዳ የሚሰራበት ነው የሚሆነው። ሰው እየሞተ ሰው እያለቀ ሰው እየታመመ ግድ የማይሰጣቸው ብዙ ሰዎች አሉ እና መረጃዎችን ከታመነ ምንጭ ማድመጥ፣ መስማት፣ መታዘዝ ያስፈልጋል። አሁን በአሁኑ ሰዓት ላይ የታመነ ምንጭ ሊሆን የሚችለው የሀገሪቱ የጤና ሚኒስቴር ስለሆነ እሱ ላይ ዌብሳይቱ ላይ ገብታችሁ መመልከት፣ የሚሰጡ መግለጫዎችን መከታተል ተገቢ ነው። ከሪሶርሱ መረጃን መስማት ያስፈልጋል። አንዳንዶችም ደግሞ በዚህ ጉዳይ ላይ ደግሞ ፖለቲካዊ ሀሳብን የሚሰሩ ይህንን ነገር የሚጠቀሙ ደግሞ ብዙዎች አሉ። ዶክተሮች ታሰሩ፣ ይህንን ያጋለጠ ዶክተር እንዲሆነ፣ ሌላም ሌላም ነገሮች ይባላሉ እና በእንደነዚህ አይነት ነገሮች ይሄ የጤና ጉዳይ ነው፣ ጊዜም የሚሰጥ ስላልሆነ ትክክለኛው መረጃ ተከትሎ መሄድ አንዱ የመከላከያ መንገድ ነው የሚለውን ነገር ማስመር እፈልጋለሁ እንግዲህ የዚህ ቫይረስ አንዱ ችግር ደምን የመርጋት ጊዜውን የመቀነስ ወይ የማራዘም ባህሪ ስላለው ደምን ከሚያቀጥሙ ነገሮች ጥንቃቄ ማድረግ ያስፈልጋል ማለት ነው። የደም መፍሰስ የውስጥና የውጭ እንዲከሰት ስለሚደረግ ይህንን ደግሞ የደም መርጋት ባህሪ እንዳይኖር ለረጅም ጊዜ የማጓተት አይነት ባህሪ ስላለው እንደነዚህ አይነት ነገሮች ላይ ጥንቃቄ ያስፈልጋል። በተለይም የደም ማቅጠን የምትወስዱ ሰዎች በተቻለ መጠን በከፍተኛ ሁኔታ ከየትኛውም እንደዚህ አይነት ንክኪዎች ራሳችሁን መጠበቅ ያስፈልጋል። ይህንን ማስመር አለባችሁ። ሌላው በሰውነታችን ላይ ዝቅተኛ ፕሌትሌት እንዲኖር ያደርጋል። ይሄ ደግሞ የተፈጥሮ መከላከላችን ላይ ትልቅ አስተዋጽኦ ስለሚያደርግ ሰውነታችን የሚገቡ ቫይረሶችንም ባክቴሪያዎችንም ፋይት እንዳያደርግ እንቅፋት ነው የሚሆንበት። ሌላው የነጭ ደም ሴልና ሊምፎቶችን ታውቃላችሁ። እነሱን በከፍተኛ ሁኔታ እንዲቀንሱ የሚያደርግ ነው። ደም ለመርጋት የሚፈጀውን ጊዜ በጣም ያራዝምብናል። ሌላው ደግሞ በጣም ከባድ የሆነው የጉበት ኢንዛይም ላይ የሚሰራው ሚና ነው። የጉበት ኢንዛይም ሊጨምር ይችላል ወይንም ደግሞ በፍጥነት ሊቀንስ ይችላል። ሌላው የኩላሊታችን ከፍተኛ ጉዳት ልናስተናገድ የምንችልበት መሆኑ ነው። እንግዲህ የቫይረሱ የውስጥ ባህሪ በውስጥ ሲገባ የሚሰራቸው በርካታ ነገሮች ይኖራሉ። ከዛ ውስጥ እንድ ዋና ዋናውን ነው ጠቅሼላቸው ያወጣሁትና እንደነዚህ አይነት ነገሮችን ማወቅ ለጥንቃቄ ይረዳናል። በተለይም የደም ማቅጠን ሁኔታው ላይ በጣም ጥንቃቄ የምናደርጋቸው የምግብ አይነቶች አሉ። የመጀመሪያው የተፈጥሮ የመከላከል አቅማችንን መገንባት ምንም የሚያወላዳ ነገር አይደለም፣ ወይንም ጥያቄ ውስጥ የሚገባ ጉዳይ አይሆንም። በተቻለ መጠን የተፈጥሮ የመከላከል አቅማችንን የሚገነቡ ነገሮች ላይ ትኩረት ማድረግ ተገቢ ነው። ሆድን ከመሙላት ወይንም ደግሞ እርካታን ከማግኘት ባለፈ ይህ ምግብ ለእኔ የሰውነት የመከላከል አቅሜን ጤነኛ ያደርገኛል ወይ ብለን ምግቦችን መብላት አለብን። ሁልጊዜ እንጀራ በሽሮ ብንበላ ፕሮቲንና ካርቦሃይድሬትን ልናገኝ እንችላለን፣ ግን ሰውነታችን በበቂ ሁኔታ በቂ ነገሮችን አግኝቷል ማለት አንችልም። ለምሳሌ አንዱ ቫይታሚን ሲ ነው። ቫይታሚን ሲ በሰውነታችን አኮምሌት ሆኖ አይቀመጥም፣ ወይም ሰውነታችን ለክፉ ቀን ብሎ የሚያጠራቀመው አይደለም። በየዕለቱ ከምንመገበው ምግብ ማግኘት ይፈልጋል። ስለዚህ አንድ ሰው በቀን ውስጥ በቂ ቫይታሚን ሲ አያገኝም ማለት የተፈጥሮ የመከላከል አቅሙ የወረደ ነው ማለት ነው። ስለዚህ ምግቦቻችንን ስንመገብ ማመጣጠንን መልመድ አለብን፣ መጥገብን አይደለም፣ ወይንም ደግሞ ስንበላ ጣዕም ላይ አይደለም ፎከስ ማድረግ ያለብን። ስንበላ በትክክለኛው መንገድ ይሄ ለዚህ ይጠቅመኛል፣ ይሄ ለዚህ ይጠቅመኛል ማለትን መልመድ አለብን። እንደዚህ አይነት አመጋገቦችንና ስታይላችን መቀየር አለበት። ስለዚህ የተፈጥሮ መከላከልን እንገነባልን ስንባል የተማረና የበላ አይወድቅም የሚለውን ብሂል አይደለም መያዝ ያለብን የተማረ ልክ ነው አይወድቅም የበላም ደግሞ አይወድቅም ሲባል ዝም ብሎ ስላግበሰበሰ ምግብ በላ አይባልም። አንዳንዴ ሸክም ነው የሚሆነው፣ ተሸክመን የሚወጣውን የሚበዛውና፣ ትንሽ ግን ጥርት ያለ ለሰውነታችን የሚጠቅም ምግብ መመገብ በጣም የተሻለ ነው የሚሆነው። ስለዚህ በዚህ ጊዜ ላይ በተለይ ስፒናች የደም ቫይታሚን ኬ በብዛት ስላለው የደምን ማቅጠንን ሂደትን የበለጠ ስለሚያባብስ በመጠንም መጠንቀቅ ያስፈልገናል። ብሮኮሊም እንደዚሁ የቫይታሚን ኬ ሪች ስለሆነ በመጠንም በአመጋገብም መጠንቀቅ ያስፈልገናል። ሌላው አስፓራጎስ ወይንም ደግሞ ቀስተኒቻ ብለን የምንጠራው ወይም የሴት ቀስት ብለን የምንጠራው በእርግጥ ሀገራችን ላይ በብዙ የለም። ይህ ይህም እንደዚሁ የደም መቅጠን በብዛት እንዲኖር በሰውነታችን ላይ እንዲኖር የሚያደርግ ነው። ምክንያቱም በቫይታሚን ኬ የበለጸገ ስለሆነ ነው። ሌላው ሶያቢን በተለይ ፈርሜንትድ የሆነ ሶያቢን የደም ማቅጠንን በከፍተኛ ሁኔታ ይጨምራል እና እዛም ላይ ጥንቃቄ ቢቻል ፈርሜንትድ የሆኑ የሶያቢኖችን ፕሮዳክቶችን ባንጠቀም በጣም የተሻለ ነው የሚሆነው። ሌላው ቪጂቴብል ኦይል ነው። ቪጂቴብል ኦይልንም እንደዚሁ ማስወገድ ተገቢ ነው፣ ወይንም ደግሞ መጠኑ መቀነስ ያስፈልጋል። እነ ብሉቤሪ የመሳሰሉትን መቀነስ ያስፈልጋል። ኪዊ የሚባለውን የፍራፍሬ አይነት አለመመገብ ይመረጣል። እንቁላልንም በዚህ ጊዜ ባንመገብ የተሻለ ነው። የዶሮ ስጋም እንደዚሁ በቫይታሚን ኬ የበለጸገ ስለሆነ ባንጠቀመው በጣም ጥሩ ነው። አቮካዶም ተመሳሳይ ነው። ሌላው ከህርባሎች ደግሞ ጦስኝን ባንጠቀም፣ ሲጅን ባንጠቀም፣ ኔተል ወይንም የሳማ ቅጠልን ባንጠቀም የተመረጠ ነው። እንደዚሁም ደግሞ የኮሰረት ሻይም በዚህ ጊዜ ላይ መጠቀም የለብንም፣ ቫይታሚን ኬ በብዛት ስላለው። ሌላው ካኖላ ዘይት ነው። ካኖላ ዘይት በእርግጥ ሀገራችን ላይ በብዛት የለም፣ አይችም አላቅም። የአሜሪካን ሀገር ግን እንደ ልብ የሚሸጥ የተዳቀለ እጽዋት የመጣ የዘይት አይነት ነው። እሱን ማስወገድ ያስፈልጋል። ሌላው እነዚህ ለረጅም ጊዜ የተሰሩ ቺዞችን ማስወገድ ያስፈልጋል ማለት ነው። እነዚህ እንግዲህ በዋነኛነት የደም ማቅጠንን በጣም ስለሚጨምሩ ጥንቃቄ እንድናደርግባቸው ናቸው። በጣም ጠቃሚ ምግቦች ናቸው፣ ግን በእንደነዚህ አይነት ጊዜ ላይ በተለይ በዛ አካባቢ ላይ ያላችሁ ሰዎች እነዚህን ምግቦች በተቻለ መጠን መቀነስ ያስፈልጋል። በዚህ ህመም የተያዘ ሰው እነዚህን ምግቦች ቢቀንስ ከውስጥም ከውጭም የሚመጡ የደም መፍሰሶችን በተወሰነ ደረጃ ሊቀንሳቸው ይችላል ማለት ነው። የምንነጋገረው ነገር በቤታችን ውስጥ እንዴት እናዘጋጅ። እንደነዚህ አይነት ችግሮች ሁልጊዜ ይከሰታሉ እና አንቲቫይራል የሆኑ ነገሮችን ማዘጋጀት፣ ጸረ ቫይረስ የሆኑ ነገሮችን ማዘጋጀት በጣም ያስፈልጋል። ሁላችንም በቤታችን እንደነዚህ አይነት ልማዶች ቢኖሩ ችግሩ ሲከሰት የሚያስደነግጠን አይደለም። ለዛሬም አንቲቫይራል የሆነ ጸረ ቫይረስ የሆነ እንደዚሁም እንደ አንቲባዮቲክ የምንጠቀምበትን ለዚህም ችግር ሊረዳ ይችላል ብዬ ያሰብኩትን በቤት ውስጥ በቀላሉ የምታዘጋጁትን ነገር እነግራችኋለሁ። በነገራችን ላይ እንደ ቲፕ ከዚህ በኋላ በቤት ውስጥ ራሳችሁ ማዘጋጀት የምትችሉትን ነገሮች ሁሉ እነግራችኋለሁ እና ሁላችሁም በቤታችሁ ሼልባችሁ ውስጥ የሚቀመጥ ለረጅም ጊዜ ቢቀመጥ ምንም ችግር የሌለው ግን ደግሞ ጠዋትና ማታ ብንጠቀመው ለጤናችን በጣም ጠቃሚ የሆኑ ነገሮችን እነግራችኋለሁ ዛሬ በቤት ውስጥ ለዚህ ችግር ለረጅም ጊዜ ነው በእርግጥ ይሄ የሚቀመጠው። ሲሰራም ረጅም ጊዜ ይወስዳል። ቢያንስ 15 ቀንን ይፈልጋል። ቢቻል ደግሞ አንድ ወር ከዛም በላይ ቢቀመጥ በጣም ጥሩ ነው፣ የበለጠ በጣም ቆንጆ ይሆናል። እና የሚያስፈልገን ሩብ ኪሎ ማር ያስፈልገናል። ሩብ ኪሎ ንጹሕ የተፈጥሮ ማር ያስፈልገናል። ይሄ ስኳር ያለበት ምናምን አይነት ማር ሳይሆን ንጹሕ ማር ሩብ ኪሎ ያስፈልገናል። ሌላው ሩብ ኪሎ የተከተፈ ነጭ ሽንኩርት ያስፈልገናል። ወይንም ደግሞ የተጨፈለቀ ነጭ ሽንኩርት ያስፈልገናል። ሌላው ድንገተኛ ድንገተኛ ቅጠል ብዙ ጊዜ ይሸጣል። መርካቶም፣ የትም ቦታ ላይ ታገኙታላችሁ። ሾላም ላይ ታገኙታላችሁ። የተጠቀለለችዋን ሁለት ማለት ነው። የተጠቀለለችዋን ሁለት ያስፈልገናል እሱን በደንብ ተከትክቶ ደቀቅ አድርጎ ማዘጋጀት ያስፈልጋል ሁለቱን ማለት ነው ሌላው አራት የሾርባ ማንኪያ ጥቁር አዝሙድ ዘይት ወይንም ደግሞ ስምንት የሾርባ ማንኪያ የተወቀጠ የጥቁር አዝሙድ ዘይቱ ካላችሁ አራት ሾርባ በቂ ነው ዘይቱ ከሌላችሁ ስምንት የሾርባ ማንኪያ የተወቀጠ የጥቁር አዝሙድ ያስፈልጋቸዋል ሌላው ስድስት ሾርባ የእርድ ያስፈልገናል። እዚህ ጋር እርዱን ስንወስድ ንጹሕ እርድን አይደለም የምንወስደው። መቶ ግራም እርድ እንለካለን። አስር ግራም የተፈጨ ቁንዶ በርበሬ እናዘጋጃለን። ሁለቱን በደንብ እናዋህዳለን። አስር ግራም ቁንዶ በርበሬ ና መቶ ግራም እርድን ማለት ነው ይሄ ለምንድን ነው የሚጠቅመን እርድን ብቻውን ብንወስዶ ከአንድ ፐርሰንት ከሁለት ፐርሰንት በላይ ወደ ሴሎቻችን ሊገባ አይችልም ቁንዶ በርበሬ ሲደረግበት ግን ወደ 75 80 ፐርሰንቱን እንዲገባ ያደርጋልና በእርድ ውስጥ ያለውን ጥቅም በቀላሉ እንድንጠቀም ስለሚያደርግ ነው ስለዚህ ሁለቱን ካዋሃድን በኋላ ከውህድ ውስጥ እኛ ስድስት የሾርባ ማንኪያ እንወስዳለን ማለት ነው ከመቶ ግራሙ ና ከአስር ግራሙ እርድና ቁንዶ በርበሬ ካዋሃድን በኋላ ከሱ ላይ ነው የምንወስደው ከሱ ላይ ስድስት የሾርባ ማንኪያ እንወስዳለን ማለት ነው ሌላ ሁለት የሾርባ ማንኪያ የተፈጨ ዝንጅብል ደረቅ ዝንጅብል እሱን እናደርጋለን ደረቅ ዝንጅብል ከሌለም በበማሽን የተጨመቀ ውሃ ያልገባበት ራሱ ዝንጅብሉ የተጨመቀው ካላችሁ እሱ በጣም ቆንጆ ነው። እሱንም እንደዚሁ ወደ አራት የሾርባ ማንኪያ ማድረግ እንችላለን ማለት ነው። እሱን በአንድ ላይ በሚከደን ምንም ንፋስ በማያስገባ ጠርሙስ አስገብተን በሙሉ እናብላለዋለን ማለት ነው። እንደበላልቀዋለን እንደበላልቀን በደንብ ካሸገም በኋላ ንፋስ እንደማያስገባ እርግጠኛ ከሆነን በፕላስተር ክዳኑን ሙሉ ድብ አድርገን እንጠቀልለዋለን፣ እናስረዋለን ማለት ነው። ያለበለዛም ደግሞ ክዳን ባለው ላስቲክ የሚዘጋ ዚፕ ላስቲክ ካለን በዚህ ፕላስቲክ ውስጥ ጠርሙሱን አሽገን አፈሩን ቆፈር ቆፈር አድርገን መቅበር ነው። በቃ እንቀብረዋለን፣ ይቀመጣል ማለት ነው። ያንን ከ15 ቀን ወይም ከአንድ ወር በኋላ ማውጣት ነው። አውጥተን አጥልለን መጠቀም እንችላለን። ካስፈለገም ደግሞ እንዳለ ብናስቀምጠው ምንም ለብልሽት የማይጋለጥ ነው። ለረጅም ጊዜ እንጠቀመዋለን ማለት ነው። ይህም ደግሞ የማይሆንላችሁ አፓርታማ ላይ ያላችሁ ሰዎች ደግሞ ከሆናችሁ፣ ለዚህ ደግሞ ቀላሉ መንገድ ጨለማ ቦታ ላይ የጊዜውን ርዝመት ረዘም ማድረጋችሁ ማስቀመጥ ትችላላችሁ ማለት ነው። ብርሃን ግን በምንም አይነት መልኩ ማግኘት የለበትም። ይህንን ካደረጋችሁ በኋላ ምንድነው የሚሆነው? ስታወጡት፣ ይቀጥናል፣ ወደ ውሃነት ይቀየራል። ውሃውን አጥልላችሁ አውጥታችሁ በደህና ክዳን ባለው ጥቁር ጠርሙስ አሽጋችሁ ጠዋትና ማታ አንዳንድ የሾርባ ማንኪያ መውሰድ ነው። በቃ ሌላ ምንም አይደለም። ለሕፃናቶች ደግሞ እድሜያቸው ከ12 ዓመት በታች ለሆኑት አልመክርም። ከ12 በኋላ ላሉ ግን ደግሞ በትንሿ የሻይ ማንኪያ ሁለት ሁለት መውሰድ ይችላሉ። ከዚያ በላይ መወሰድ የለበትም። በጣም ቆንጆ ነው። ኢሚኒቲያችሁን ከፍ ያደርጋል። ኢቭን በሽታ እንኳን ቢኖር በውስጣችን በተለይም ቬራል የሆኑ ነገሮችን ባክቴሪያ የሆኑ ነገሮችን በሙሉ የመግደል አቅም ያለው የትሪትመንት አይነት ነው። በእንደዚህ አይነት ሁኔታ ራሳችሁን መጠበቅ ትችላላችሁ። ስትወጡና ስትገቡ እሱን እየቀመሳችሁ መውጣት በጣም ሴፍ ያደርጋችኋል ማለት ነው። እንግዲህ ለዛሬ ይዤላችሁ እየቀረብኩት ይህንን ይመስላል። ምናልባት በአሰራሩ ላይ በደንብ ካልገባችሁ በዋትሳፕ ላይ ጥያቄ መጠየቅ ትችላላችሁ። በዚህም በዩቲቡ አስተያየት መስጫ ላይ ጥያቄያችሁን ማስቀመጥ ትችላላችሁ። እንደዚህ እንዲሰራላችሁ የምትፈልጉትም ሬሜዲ ካለ በአስተያየት መስጫው ላይ በዩቲዩብ ላይ ማስቀመጥ ትችላላችሁ። በዚህ ጉዳይ ላይ ይሰራለን የምትሉት ነገር ካለ ለመስራት ፍቃደኛ ስለሆንኩኝ መጠየቅ ትችላላችሁ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እየተመለከታችሁን ቤተሰብ የሆናችሁ በምንም አይነት መልኩ ላይክ ሳታደርጉ አትጡ። ቢቻል ደግሞ ሼር አድርጉት ለተለያዩ ሰዎች፣ ለአንድ ሰው ልናድንበት እንችላለንና፣ ሼር እያደረጋችሁ ባላችሁበት ቦታ ላይ ጤና ይስጣችሁ።